ፊል ፎደን የሳምንቱ የቻምፒየንስ ሊግ ምርጥ ተጫዋች ተባለ። የአውሮፓ ቻምፒየንስ ሊግ አራተኛ ዙር ጨዋታ የሳምንቱ ምርጥ ተጫዋች ይፋ አድርጓል። የእንግሊዙ ክለብ ማንቸስተር ሲቲ አማካኝ የሆነው ፊል ፎደን የአውሮፓ ቻምፒየንስ ሊግ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። እንግሊዛዊ የፊት መስመር ተጫዋች ፊል ፎደን ማንቸስተር ሲቲ ቦርሻ ዶርትሙንድን አራት ለአንድ ባሸነፈበት ጨዋታ ላይ ሁለት ጎሎች ማስቆጠሩ አይዘነጋም። ፎደን በዚህ ሳምንት በጨዋታ ባሳየው ብቃት ጎልቶ ታይቷል። በተጋጣሚው ላይ ጎል ከማስቆጠር ባለፈ የተለያዩ በርካታ ሙከራዎችንም ማድረግ ችሏል። የእርሱ ንቁ ተሳትፎ ለማንቸስተር ሲቲ ወሳኝ ድልና ትልቅ አስተዋጽኦ አድርጓል። ፊል ፎደን አሁን ላይ በስምንት ተከታታይ የቻምፒየንስ ሊግ ውድድሮች ላይ ግብ አስቆጥሯል። ቶማስ ፍራንክ አይቫን ቶኒን ወደ እንግሊዝ ፕሪምየር ሊግ መመለስ ይፈልጋሉ። የቶተንሃሙ አለቃ ቶማስ ፍራንክ የፊት መስመራቸውን ለማጠናከር በጥር ወር ዝውውር ላይ ንቁ ተሳትፎ እንደሚያደርጉ ይጠበቃል። አሰልጣኙ አሁን ላይ አይቫን ቶኒን ወደ ክለባቸው ለማምጣት እንደሚሰሩም እየተዘገበ ይገኛል። ቶኒ በዚህ ውድድር ዘመን በ15 ጨዋታዎች 11 ጎሎችን ከመረብ ማሳረፍ ችሏል። አጥቂው ዶሚኒክ ሶላንኬ ከናሴ ወር ጀምሮ በቁርጭምጭሚት ጉዳት ከሜዳ ርቆ የቆየ ሲሆን፣ የክረምቱ ፈራሚ ራንዳን ኮሎ ሙዋኒ ጎል ላስቆጠረ ማቴ ስቲል በሰባት የሊግ ጨዋታዎች አንድ ጊዜ ብቻ ኳስና መረብን ማገናኘ ናኘት ችሏል አይቫን ቶኒ በ በ2004 ብሬንትፎርድን ከለቀቀ በኋላ ወደ ሳውዲ ክለብ አልሂላል ተቀላቅሏል በእንግሊዝ ውስጥ ጨዋታ አልተጫወትም የ29 አመቱ ተጫዋች በ59 ጨዋቶች ጨዋታዎች 41 ጎሎችን ከመረብ አሳርፏል ተጫዋቹ ወደ እንግሊዝ የሚመለስ ከሆነ የ2006 የዓለም ዋንጫ የእንግሊዝ ቡድን ላይ መሳተፍ ተስፋውን ከፍ ያደርገዋል አጥቂው በ83 የፕሪምየር ሊግ ጨዋታዎች 36 ግቦችን በማስቆጠር ከንቦቹ ጋር ባሳየው ድንቅ ብቃት በርካታ የእንግሊዝ ቡድኖች ላማ ሆኖ ነበር ኢቫንቶኒ ወደ እንግሊዝ ከተመለሰ ወደ ሰሜን ለንደኑ ክለብ ሊያመራ ይችላል የሚል ግምት

የኒውካስትል ዩናይትዱ አማካኝ ሳንድሮ ቶናሊ በኒውካስትል ቤት አስር ዓመት መቆየት እፈልጋለሁ ብሏል። ጣሊያናዊው ኢንተርናሽናል በጁላይ 2023 ከኤስ ሚላን በ55 ሚሊዮን ፖውንድ ከተዘዋወረ በኋላ ከክለቡ ጋር ቆይቷል። የ25 ዓመቱ ተጫዋች የውድድር ህግን በመጣስ ከጣሊያን እግር ኳስ ፌዴሬሽን በጥቅምት ወር 2023 ተጥሎበት የነበረውን የ10 ወራት እገዳ ሲያጠናቀቅ የ5 አመት ኮንትራት ተፈራርሟል። ኒውካስትሎች በ2030 የሚጠናቀቅ ተጨማሪ 12 ወራት ኮንትራት ማራዘም ያላቸው ረቡዕ ዕለት ክለቡ በቻምፒየንስ ሊግ ከአትሌቲኮ ቢልባኦ ጋር ባደረገው ጨዋታ ሁለት ለዜሮ ማሸነፉን ተከትለው በኒውካስል ስላለው የረጅም ጊዜ ቆይታ የተጠየቀው ቶናሊ ይህ ከባድ ጥያቄ ነው፣ ምክንያቱም በእግር ኳስ ውስጥ ከዓመት ዓመት ማሰብ አለብህ። እዚህ አስር ዓመት መቆየት እፈልጋለሁ። እናም ሁለት ዓመት፣ ሶስት ዓመት፣ አራት ዓመት ወይም ደግሞ አምስት ዓመት ውስጥ ሄዳለው ማለት አልፈልግምም ብሏል። ኒውካስል ባለፈው ክረምት በተዘጋጀ የዝውውሩ ዝግብ ውስጥ ተሳትፏል። በዚህም በመጨረሻ አጥቂው አሌክሳንደር አይዛክን በ125 ሚሊዮን ፖንድ ለሊቨርፑል መሸጡ ይታወቃል። የአሰልጣኝ ኤዲያው ቡድን ወሳኝ አካል የሆነው እና በዚህ የውድድር ዘመን 14 ጊዜ የተጫወተው ቶናሊ ያለፈው ክረምት ለአሌክስ ወይም አይዛክ ለእኛ ከባድ ነበር፣ ይህ ግን እግር ኳስ ነው ብሏል። ከዚህ ቡድን ጋር አስር ዓመት መቆየት እፈልጋለሁ። እዚህ ደስተኛ ነኝ። ስለ ሌላ ቡድን ማሰብ አልፈልግምም ሲል ተናግሯል።